እናንተ እግዚኦ እግዚኦ እግዚኦ ይቅርታ አድርጉልኝ። የዚህ ዘመን ትውልድ ሴቶኝ ያለ መፈጠሬ እግዚአብሔርን አመሰግነዋለሁ። ረ ለዚህ ዘመን ትውልድ ሴቶች እግዚኦ የሚያስፈልግበት ጊዜ ነው። ረ በፈጣሪ ምን ጉዶች ናቸው በመድኃኔዓለም አንድ ወንድ ላይ እንደ ዝንብ እንደ ንቡርር እያሉ የሚሄዱት ያውም ባለ ትዳር ያውም የልጆች አባት ላይ አረ እናንተ አረ በፈጠራችሁ አረ በፈጠራችሁ እንደው ራሳችሁን አታዋርዱ አታሰድቡ አረ ሴት ልጅ እንደዚህ አይደለም ትዳር የምታገኘው ሴት ልጅ እንደዚህ አይደለም ትዳር መስርታ ትዳሯን የምትኖረው ዛሬ ከሰው ላይ የቀማሹ ባልሽ እኮ ነገ ሌላ ሴት እንደምትወስደው ማሰብ አለብሽ አረ ተው ሴቶች አረ አታሰድቡን ታሰድቡን ተው? እግዚኦ እግዚኦ እግዚኦ መሐረነ ክርስቶስ፣ የመድኃኔዓለም ያለ በወንድ ያምራል። ይቅርታ አድርጉልኝና ኮመንት ላይ ኧረ ወንዱም ያው ነው ሲሉ ሰምቻለሁ አይቻለሁኝ። እኔ የዘንድሮ ሴት ሆኛ ለመፈጠሬ ብዬ እየጻፍኩት ላይ ወንዶች ያምርባቸዋል። ሴት አይናወጣም። ሴት ታ እግዚኦ፣ ሰላም ግን፣ በመጀመሪያ ጤና ይስጥልኝ ዲቲቭ ቻናል ተከታታዮች በአለም ዘለም የምትገኝ ኢትዮጵያና ኤርትራውያን፣ እባካችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት እፈልጋለሁ። ምንድን ነው? ቀዘቀዛችሁ እኮ ቀን በቀን የማለቀው ደግሞ ያው ቀን በቀን እየለቀኩኝም ያው ስለሆነ አበረታቱኝ ነው የምላችሁ። በቃ ሰብስክራይብ አድርጉኝ እንዴ። አንድ ወንድ ላይ እንደ ንብ ግር ብላ የምትወጣ ሴት ናት እንዴ ሰብስክራይባዋ እያደገና ቫይራል እየወጣች ያለችው። እኛ እነሱ ለምን እንዲታደርጋላችሁ ብለን ያለ ሰብስክራይብ ማን እንደረገው ሰብስክራይብ አድርጉኝ። እንዲያለብዛችሁትም እንዴ ግን፣ አመሰግናለሁ፣ ለማንኛውም ማለት ነው። ናሂን አይታችሁታ። ናሂን ውብዬ፣ በህግ በማሳገዶ በጣም አድንቄሻለሁ። ያው ከአንቺ ነገር አይጠበቅም። ቢሆንም ግን ከአቅመሽ በላይ የሆነ ነገር እስካደረግሽ ድረስ ግዴታሽ በቃ ምንም ማለቃቀስ አያስፈልግም። ሴቶቹ እንዲህ ምን ሆኖ ነው ምን ሆኖ ነው ወንድ ወንድ የወንድ ጥረት ይሄን ያህል ባለ ትዳር ወንድ ላይ አረ በፈጠረ አረ በፈጣሪ ሰማ ወይኔ ካሁን በኋላ ያሉ ሴቶች ደግሞ እንዴት ሆኖ እንደሚወጡ አይዱን ነው አላውቅም። እውነት ለመናገር እጅግ በጣም ሴትነትን የሚያዋርድበት ሴትነትን እንድትከበር የሚያደርግበት ጊዜ ላይ ነው ያለን ያለ በዚህ ልክ መዝቀጥ፣ በዚህ ልክ መውረድ፣ እንዲህ አንድ ባለትዳርን ወንድ የልጆች አባትን ወንድ በመተትም ይሁን በፍቅርም ይሁን በገንዘብም ይሁን አሳምነሽ የራስሽ ለማድረግ ሚዲያ ላይ ለዛውም፣ እኔ እውነት ለመናገር ንግግር ነው ሁላ ያጣሁትኝ ማለት ነው። በማያቸው ነገሮች በጣም የሚያሳፍር በጣም የሚዘገንን ጊዜ ላይ እየደረስን ያለነው ቤተሰብ የሚባል የላቸውም። ይሄ ነገር እኮ ለትውልድ ትውልድ የሚተላለፍ እኮ ነው። ነገ አንቺ የራስሽ ሕይወት ኖሮሽ ልጅሽ ወይም ደግሞ ያ የምታገቢው ባልሽ ሲያየው ምንድን ነው ሊሰማሽ የሚችለው? ለምን ቆመሽ አትቀሪም? ባለትዳር ወንድ አፋተሽ የራስሽ ከምታደርጊ የልጆች አባት ወንድ አለያይተሽ ልጆቹ አባዬ እያሉ ማየት እየናፈቁ አባታቸውን እንዳያዩው አድርገሽ አባት ልጄን እያለ ልጁን እየጠራ ወደ ልጁ መሄድ እየፈለገ ልጁ ጋር እንዳሄድ አድርጋችሁ በመተትም ቢሆን በገንዘብ ይዛችሁ የምታሰቃዩ ሴቶች፣ እውነት እናንተ ሰው ናችሁ? እውነት እናንተ እናት ሴት ናት የወለደቻችሁ? ምን ነው በእናትሽ፣ እንደው ለራስሽ የሚሆን እኮ ከመንገድ ላይ የኔ ቢጤ እንዲሆን ካፈቀርሽ እኮ ነጋ አንስተሽ ትልቅ ቦታ ላይ ትደርሻለሽ ባለትዳር ወንድ አፋተሽ ገና ለገና የኔ ይሆናል ብለሽ ሚዲያ ላይ እንካ ሰላምታ ከምትሰጣጡ ከምትደባደቡብን እረ ተደበቁ እረ ተደበቁ እረ ተደበቁ እባካችሁን ሴቶች ወይኔ እኔ እንጃ በስመ አብ እኔ ያላገባ ወንድም አንድ ወንድም ነው ያለኝ እንግዲህ እሱን እኔ እንጃ እንዴት አድርጎ እንደሚያገባ ልጆቼ ገና ናቸው ለትዳር አልደረሱም ወይኔ ግን ሲያሳፍር፣ በፈጣሪ ሲያሳፍር። እውነት ለመናገር እጅግ የሚያሳፍር ነገር ነው እያየን ያለነው። ምን ሆኖ ነው ዱዱ? ምን ሆኖ ነው ብላለች ያቺ ጩጬ። ምን ሆኖ ነው ሴቶቹ? ምን ሆኖ ነው? ምን ጎሏቸው ነው? ምን የችግር ምንድን ነው ከጭንቅላታቸው ብሎ ላይ እየጎደለባቸው የሰው ባለመንጠቅ ይህን ያህል የሚያጓጓቸው የሄርሜላን እና የአብርሃምን እንላለን። እንደ የነሱ ሳረጋጉት እንደው አብርሃም እንደሆነ እንዴ ከሩታ እንዴ ከሄርሜላ እያለ መሀል ቤት እንደ እንትን ዋልሎ ሊቀር ነው። ሄርሜላን ከሚዲያ ጀርባ ያጫውታታል። በአጫጭር ካሜራ እሷ እየቀረጸች ትለቃለች። አጫጭር ቪዲዮዎች እሱ ከጀርባ በኩል ለሚስቱ የሚያደርገው የሚሆነው ሌላ እንደ። ጸጌና ተመልከቷችሁ ግራ ቢገባ ጸጌና፣ እንደው ሴቶቹ ምንድነው እንደዚህ የሚያደርጋችሁ? ረ ሴቶች እባካችሁ እንደ እንደዚህ አይደለም፣ ትዳር የሚያዘው እንደ ያለም ፍቅር የሚጀመረው ረ እንደ አይደለም፣ ህይወት የሚያዘው። አረ ተዋረ ተዋታ አታሰድቡ ሴትን ልጅ ረ ራሳችሁን ዝቅ አድርጋችሁ። አሁን ፍትህ ለሴት ልጅ ፍትህ ለሴት ልጅ ፍት- ፍትህ ፍትሽና ሴት ልጅ እንዲመረቅ ድሷን በየሚዲያ እያጣች በየሚዲያ እየተጠፈጠፈች፣ በየሚዲያ እየተራገጠች፣ ፍትህ ለሴት ልጅ፣ ፍትህ ለከሌ፣ ፍትህ ለከሌ ይባላል እንዲህ ሚዲያ ላይ። አራ መላ ቅድሳችሁን እያጣችሁ፣ ምድር ላይ ስንት ጨዋጨዋ ስርዓት ያላቸውን ሴቶች የምታሰድቡና የምታስቀጠቀጡ የምታስገድሉ እናንተም ሴት ሆናችሁ ሴት ብለን ተቆጥረናል ከእናንተ ጋር? ይቺ ሳታረግዝ ነው፣ እርግጠኛ ነኝ፣ አላረገዘች። የዳኒ ፍቅረኛል፣ ትይጃጃላሉ። ልክ ከዚህ በፊት ጽጌ እርጉዝ ነኝ ብላ በፕራንክ መላ ቅዱሷን እንዳሳጣች አሁንም ይቺ እርጉዝ ነኝ ብላ ጭራሽ ዳኒ የማይፈልገውን የማይወደውን በግድ በግድ ቂጣቸውን ሳይጠርጉ ትንሽ ይሄን የቻይና ሱሪ ከቀየሩ ይሄንን እንደው ትንሽ ቤተሰቦቻቸው ትንሽ ከፍ ያለ ኑሮ ካላቸው በቃ ከኔ በላይ ሴት የለም። ወይኔ ኧረ ኧረ ሴትነትን እየጠላሁበት ዘመን ቢኖር ይሄን ዘመን ነው። በፈጣሪ ምንድን ነው እንደዚህ መንዘላዘል? እኮ አይጠበቅባችሁ። ከእናንተ እንዲህ ሚዲያ ላይ ከምትንዘላዘሉ ሴቶች እኮ በምን ጣማ በየሆቴሉ ቆማ በየሆቴሉ በር ላይ ቆማ የምትሰራ እራሷን ደብቃ፣ በምን ጣማ ራሷን ደብቃ። እንደ እናንተ ግን ሚዲያ ላይ የመጣች የምትንዘላዘል የምትረክስ ሴት ግን ከዛች ሆቴል ላይ ከምትሰሯ ሴት እኩል አንቺም ሴት ነሽ ተብለሽ ተቆጥረሻል። ቢጤሽን አታጪ በቢጤሽ አትሄጂም። እንደ የምን አንድ ወንድ ላይ ግር ማለት ነው በቃ ባለትዳር ከሆነ በቃ ፍቅረኛ ካለው በቃ የራሱ የሆነ ህይወት ካለው መተው እንዲህ ገንዘብ እኮ ያልቃል። መተት ዛሬ አድርገሽበት እሱም ይራዝሽ ብታደርጊ እኮ ያ መተት ደግሞ ነገ ሲጸዳ እኮ በጸበልም በምንም ወደ ራሱ ሲመለስ እኮ አንገትሽን ደፍተሽ የምትቀሪው አንቺ ነሽ። ዋጋሽንም ታገኝበታለሽ በሰማይ በምድር ሰው እንደዚህ የምታሰቃይ በሰማይ ዋጋሽን ታገኛለሽ። በዚህን ያህል ረክሰሽ፣ በዚህን ያህል ወርደሽ ተዋርደሽ እንዲህ በየሚዲያ ላይ የምናያቸው ሴቶች መላ ቅድሳቸውን ያጡ ስንት ምድር ላይ ያሉ ጨዋ ሴቶችን የሚያሰድቡ እንደው ብለው፣ ይሄ ነጻነት የሚባል ይሄ ዩቲዩብ የሚባል ወደኛ ሀገር ባልመጣ፣ እግዚአብሔር ምስክሬ ነው። ምነው ነው ባልመጣ ነው የሚያሰኘው። ምነው ባልኖረን። እንደዚህ ሆኜ ገንዘብ ከማገኝ እንደዚህ ራሴን አዋርጄ የራሴን የሆነ ህይወት መሰርታለሁ ብዬ ወንድ ላይ ከምንጠለጠል ለምን እድሜ ልኬን ቆሜ አልቀርም? ቆሜ ለምን አልቀርም? ገንዘብስ ባይሰራ። አረ፣ ምን ጉዶች ናችሁ! አረ፣ ምን ጉዶች ናችሁ! በፈጣሪ ለትውልድ ምን አይነት ትምህርት ነው እያስተማራችሁ ያላችሁት? ምን አይነት ዝሙት ነው እየሰራችሁ ያላችሁት? ምን አይነት ዝሙት ነው እያስተላለፋችሁ ያላችሁት? ለትውልድ ሚዲያ ላይ ወንድና ወንድ፣ ሚዲያ ላይ ሴትና ሴት ተቃውሞ እናቀርባለን። በተለያየ ነገር ምድር ላይ የሆነ ነገር ያለ ሚዲያ ላይ ሄው የምናያቸው ያው ነው። አልሸሹም ዞር አሉ ነው። አንድ ወንድን ለሁለት ለሶስት ሴት የምታሯር ውጭ ካለች ዝሙት ነው። አንገታችሁ ላይ ያለውን መስቀል አውልቁና ጣሉት። አንቆ ነው የሚደፋችሁ። አንገታችሁ ላይ ያለውን መስቀል አውልቁና ጣሉት። ክርስቲያን ነኝ ብለሽ በስምሽ ክርስቲያን ክርስትናን አንገትሽ ላይ አንጠልጥለሽ ትዞሪያለሽ። ሙስሊሞች ኦኬ፣ ተፈቅዶላቸዋል እኮ እነሱ የእነሱ መቢያው ሚዲያ ላይ እንዲህ የወንድ የባለ ትዳር ወንድ የኔ ነው ብለው እየተደባደቡ አይደለም የተፈቀደላቸው። አንድ ወንድ ፍላጎቱ ከሆነ ሶስት አራት ሴት የሚያስተዳድር ከሆነ ያግባ ተብሏል፣ በእነሱ ተፈቅዶላቸዋል። እነሱም ቢሆንም ሚዲያን የሚያደረጋቸው ነው። አንድ ወንድ ላይ ሶፊያን ተመልክቷት የምታቀያይረው ወንዶቹን ለማገዳደል የሚያደርጉት ጥረት ሴቶቹ እርስ በርስ የኔ ነው የንቺ አይደለም የንተ ነው የኔ ነው የባባላል እዚሁ ትነው ወላዲቷ የመድሃኔ ዓለም ያለው እውነት ለመናገር በዚህ ዘመን እንደ ሴት ልጅ ሴቶኜ የጠላሁበት ሰዓት የለኝም። ያው አይነት አላቸው ብዙዎችም ስርአት ያለው የሚሰሩ ሴቶች አሉ። ግን እንደነዚህ አይነት የተንዘላዘሉ ሴቶችን ጂሰስ ክራይስት በመድሃኒ ያለምን እንጃ። አይዱ ነው አላቅ እውነት አላቅም። በዚህ ሁኔታ አላቅም። አንዳንድ ስርአት አልባ ሰዎች ደግሞ በቃ ትዳሩን የሚፈልግ ከሆነ እንደ ወንድ ቆፍጠን ብሎ ሲሪየስ ሆነው ወደዛ ዘርቤት ትዳር አለኝ ልጅ አለኝ ብሎ የማይሆን ነገርም ሲሰጠው አለመቀበል፣ እማይሆን ቀጠሮም ሲቀጠር አለመሄድ፣ እማይሆን ሰው ሲደውልለት አንስቶ አላቅም ብሎ መዝጋት ሲችል ይልከሰከሳል። እየተልከሰከሰ ራሱን ያሰድባል። ነገር ልጆቹ ቆመው አባቴ እንዲህ ነበረ አባዬ እንዲህ ነበር የምታደርገው እኮ የሚባለው እግዚእትነ ወላዲቷ መብርሃን ምስክር ናት። እንደዛሬ ደግሞ ናይጋ የመጡትን ሴቶች አይቺ እንደዛሬ ደግሞ ያስጠላኝ ሴት የለምና የጽጌና የዚች የምትባሏ ማለት ነው። ወንዶቹ የተንዘላዘሉት ሳይንስ፣ ሴቶቹ ወንዶቹስ፣ ወንዶች ናቸው ያምርባቸዋል፣ ማማረጥ መታቸው ነው። ሴትም ማማረጥ መጥሽ ነው፣ ግን ባለ ትዳር ወንድ አይደለም የምታማርጭው አንቺ፣ ዘልዛላ ገልቱ ቤተሰብ ሳደግ የበደለሽ ቤተሰብ የሌለሽ የጎዳና ልጅ እንኳን እኮ እንዲያደርገ መሆነን ለመናገር ጎዳና ላይ የማናቃቸው ተደብቀው የሚኖሩ እንዲህ የሚያደርጉ አይመስለኝም። አይዶል ነው እግዚት ነው ወላዲቷ ረ በመብርሃን ረ በምናታችሁ ረ ተደበቁ፣ ረ በፈጠራችሁ ረ ራሳችሁን አታዋርዱ። ረ ባክሽን፣ ለራስሽ የሚሆን ወንድ አታጪም። እግዚትን ወላዲቷ እኔ እንጃ። ስማም እንዴት ሴቱን እንዴት እንጃ። ለዚህ እኮ ነው ትዳር ብዙ ጊዜ ወዲያውኑ፣ ረዥም ዓመት የቆዩ ባልና ሚስቶች ብዙ ጊዜ የሚለያዩትን በእንደ እነዚህ ዘልዛላ ሴቶች ምክንያት ነው። ኖርማል ነው ፍቅር፣ ኖርማል ነው ትዳር፣ ኖርማል። በነገራችን ላይ ለምህሩ የሚሰሩትን በድራማ መልክ በጣም የተቆራረጠ አይቻል የሚያስተምራችሁ ቢሆን የነሱ ያስተምራችሁ ነበረ። በትዳር ላይ የምትሄዱ ሴቶች በጓደኛ ላይ የምትሄዱ ሴቶች ግን የት ትማራላችሁ? ህሊና የጎደላችሁ ማስተዋል የሌላችሁ በጣም ተሳዝናላችሁ። እውነት ለመናገር በምን ጣሟ የአረብ ሀገር ሴት በእናታችሁ፣ በምን ጣሟ፣ በምን ጣሟ አፈር ብሎ አሰዳቢ ሁላ ተው። በጣም ነው የሚያሳዝነው። በጣም በጣም በጣም በዚህ ልክ በጣም ነው የሚያሳዝነው። በጣም እግዚኦ፣ የተሰቀለው ጌታ በስማ እውነት፣ ዛሬ በጣም ተናድጄ ነው ማለት እንደ ሴት ሴት ሆኜ የማየው ነገር በጣም ስለዘገነነኝ ማለት ነው። ለማንኛውም እንደነገርኳችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ነው ማለት የምፈልገው አበረታት እንደነዚህ አይነት ሴቶችን፣ እረ እባካችሁ ምድር ላይ ያዛ አካባቢ ላይ ያላችሁ፣ እረ ስርዓት የሚባል አስተምሯቸው። ከክፍለ ሀገር እንደ ተርብ ተነድተው መጥተው አዲስ አበባ ተከማችተዋል። አዲስ አበባን አጣበዋታል። መስራት እንፈልጋለን ብለው ስራቸው እነሱ፣ ሌላ ተግባራቸው ሌላ። ለማንኛውም እግዚአብሔር ጽናቱንና ብርታቱን ይስጣችሁ። እውነት እጅግ በጣም ያሳፍራል፣ እጅግ በጣም ያሳፍራል። ሴቱ በዚህ ልክ ከተዋረደ፣ ሴቱ ልክ በዚህ ልክ ከተንዘላዘለ፣ ወንዶቹ ምን አገባቸው? ለአምስት ደቂቃ ስሜት እዛም እዛም እየተጋደመ ይመጣል። ከዛም ወዳያች ታረግዛለች፣ ልጅህን አሳድግ እንደንትን አራርቆ እየወለደ በየቀበሌው አራርቆ እየወለደ ከዛ በኋላ አባት ልጅ ነገ ሲያድግ አባዬ አንድ ኧረ በተሰቀለው ጌታ እዩዋ ሚዲያ ላይ ያሉት አባት አሁን እንደ ማን ነው እሱ ባላደራው ነው መልክተኛውን እንዲያደረገኝ ብለው እሳቸው በተለያየ ክፍለ ሀገር ላይ ሄደው ልጅ እንዳላቸው። አሁን የዘመኑም ደግሞ በሚዲያ ላይ መታው እንደዚህ የተንዘላዘሉ እሳቸውስ በስራ ጉዳይ ነው የተለያየ ሀገር ላይ የሚሄዱት እና የወለዱት። ለማንኛውም ግን በጣም አመሰግናለሁ። ግን አበረታቱኝ አበረታቱ በጣም ነው። ሴቶች ላይ እኔ መስራት የምፈልገው በጣም